በቅድሚያ ይህንን ስራ አጠናቀን ዛሬ እንደዚህ ለህዝብ ለአገልግሎት ክፍት ማድረግ እንድንችል የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። የካዛንቺስን አጠቃላይ የኮሪደር ልማትና መልሶ ማልማት ስናስብ መጀመሪያ ያሰብነው ሰውን ነው። ካዛንቺስ ላይ እንደምናውቀው በጣም የተጎሳቆለ ኑሮ የሚኖሩ ለመኖር የማይመች መኖሪያ ቤት የሚመስሉ ነገር ግን እጅግ የዘመሙ ያረጁ፣ የወደቁ ጎጆዎች የፍሳሽ ማስወገጃ የሌለበት በውስጡ ያለው የኤሌክትሪክ መስመር እንደ ሸረሪ ድር የተጠላለፈ ብዙ አደጋዎች አደጋዎችና ወንጀሎችም የሚደረጉበት አካባቢ ከፍተኛ የኢኮኖሚ ስብራት፣ የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሀል ከተማ አንዱ ነው፣ ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን፣ መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰው ምን እናድርገው ነው። ቅድሚያ ለሰው ነው። ሰው ተኮርነን ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር፣ ነገር ግን ደግሞ ያንን አኗኗር ለረዥም ዘመን ተላምደውት ይኖሩበት የነበረውን ነው። ለእነሱ መጠለያዎች ገናባ ወደ ሺ ሰባት መቶ የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራፍሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲስ መንደር። አዲሱ መንደር በከተማ ጽንሰ ሀሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። ይህንን ካደረግን በኋላ አካባቢውን ማጽዳት ማንሳት ትልቅ ስራ ነበረ። እሱን ሰራን። ካዛንችስ እንግዲህ በአጠቃላይ በካዛንችስ ኮሪደር ውስጥ የሚሸፈነው ወደ አንድ ሺህ ሄክታር መሬት ነው። እነኛ 1000 ሄክታር መሬቶች ወደ 20000 የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ዶኗል። ወደ 40 ኪሎ ሜትር የሚሸፍን ነው። እነ ቸርቸር ጎዳና፣ እነ ለጋሃር ከስጢፋኖስ፣ 4 ኪሎ፣ ከ4 ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንቺስ እንደምናየው መንገዱ ኔትወርክ ዶኗል። በሁሉም አቅጣጫ ካዛንቺስ መጥቶ ስለ ኮኔክቲቪቲ የማይገባው ሰው አለ ብዬ አላስብም። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ ፕሮጀክቶቻችን እናገናኝ እርሰ በርሳቸው የተናበቡ ይሁኑ፣ ለውጤታማነት ቀልጣፋ አገልግሎትን ለማምጣት የሚያስችሉ ይሁኑ የሚለውን ጽንሰ ሀሳብ በተሟላ ሁኔታ ካዛንቺስ ላይ መተግበር ችለናል። እግረ መንገዳችን ደግሞ ወደ እነኝን አርባ ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶችን ለዘላቂ ልማት ለኢትዮጵያ ብልጽግና ለነገው ትውልድ ስንቅ የሚሆን ስራ ለዛሬው ትውልድ ደግሞ ጥሩ መጠቀሚያ ክብራችንን የሚያስጠብቅ ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 27 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበው ና የመንገድ ደህንነትን የሚጎዳው አርባ ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል እሱ ብቻውን አይበቃም ካዛንቺስ ምንም እንኳን የደቀቀ የመኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳርዳር ላይ ደግሞ ጥሩ ቢዝነስ አለ በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆነው ንግድ ቤቶች አሉ። እንደምናየው እነኛ ንግድ ቤቶች እንዴት አድርገን ካዛንቺስ ላይ እንመልሳቸው የሚለውን አሰብን። ስናስብ እዚህ አካባቢ መቶ አምስት ሱቆች እንገነባን ማለት ነው። እነኚህ መቶ አምስት ሱቆች ውስጥ አብዛኛው ወደ ሰባ አምስት እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚያ አካባቢ ይነግዱ የነበሩ የገቡበት ነው። ሌላውን ወደ አስር እጅ የሚሆነውን ደግሞ ለነገዋ ልጆች ነገዋ የታድሶና የክህሎት ማሰልጠኛ ተቋማችን ሴቶችን ከአዲስ አበባ ጎዳናዎች ከከፋ ኑሮ ውስጥ አስወጥቶ አሰልጥኖ ያበቃ ስለሆነ እንደ አንድ ማሳያ እዚህ ከሴቶች አደባባይ ጋር አያይዘን እነሱንም የስራ እድል የፈጠርንበት፣ በእርግጥ ሰው ሰው የሚሸት ብቻ ሳይሆን ሰው ማዕከል ያደረገ ለሰው ትልቅ ፋይዳ ያለው ስራ የተሰራበት ነው። የሴቶች አደባባይ ደግሞ በምናይበት ሰዓት አደባባዩ ከተሰየመ ከረም ብሏል። ነገር ግን የሴቶችን ሚና የሚያሳይ ምንም ነገር አልነበረው። ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ ኢትዮጵያን በመገንባት ማህበረሰብን በመገንባት ትልቅ ሚና አላቸው። ነገር ግን ማህበረሰብ ውስጥ ጎታች የሆኑ ኋላቀር አስተሳሰቦች ሴቶች ሲጎዱ እናያለን። በተለያዩ ሴቶች ላይ በሚደርሱ አካላዊና ስነልቦናዊ ጥቃት ሚናቸው ሲንቋሸሽ እናያለን። ይሄ ትክክል አይደለም። ለትውልድ እንደዚህ አይነት እዳ ማስተላለፍ የለብንም። ለትውልድ ማስተላለፍ ያለብን ምንዳን ነው? መልካም አሻራን። ስለሆነ የሴቶች አደባባይ በዋና ከተማችን ላይ በአፍሪካ መዲና፣ በአዲስ አበባ የሴቶች ሚና ማህበረሰብ ውስጥ ምን እንደሚመስል ትውልዱ የተወሰነ ግንዛቤ እንኳን እንዲያገኝበት ብለን በሚያምር ሁኔታ ገንብተናል። ሀውልቷ ላይ የምትታየዋ ሴት ሩቅ የምትመለከት ናት። ሩቅ ነው የምትመለከተው። በእጇ ሚዛን ይዛለች። ኢትዮጵያን ነው የምትወክለው። ኢትዮጵያ በሴት ስም ነው የምትጠራው፣ አዲስ አበባችንም በሴት ስም ነው የምትጠራው። ስለዚህ ኢትዮጵያ ሩቅ አልማ እየሰራች ያለች ሀገር መሆኗን ህልሟን ነው የሚያሳየው። ይሄ በእጇ የያዘችው ሚዛን ደግሞ ኢትዮጵያ ውስጥ ለፍትሃዊ ተጠቃሚነት ለእኩልነት በርካቶች ዋጋ ከፍለዋልና ወደ ትውልድ ትውልድ እዳ የሆነ እየተሻገረ ሲያጋጨን ፍታዊነትን ማረጋገጥ ዳገት ሲሆንብን እና ያለንና ኢትዮጵያ ፍታዊነትን ለማረጋገጥ በሁሉም ዘርፍ እያረገች ያለውን ጥረት ያሳይልናል ብለን ነው የቆመችበት ችቦ ነው። ችቦ ደግሞ የሚያሳየው ኢትዮጵያ በርካታ ድል ያላት ሀገር ናት፣ ወደፊትም ድሏ ይቀጥላል። ከአድዋ ጀምረን በርካታ ድሎችን የምትኮራበት ድሎችን እየዘከርን ያለ ነው። ኢትዮጵያ የቆመችው እዛ ድል ላይ ነው። ከቧት ያለው የጽጌረዳ አበባ ነው። ይሄ ጽጌረዳ አበባ አዲስ አበባን ይወክላል። አዲስ አበባ ስለምንል ኢትዮጵያ የቆመችበት ይሄ አበባው ላይ ደግሞ ሴቶች ከእንጨት ለቀማ፣ በእጃቸው ወፍጮ ከመፍጨት፣ ሙቀጫ ከመውቀጥ፣ ልጅ ወልዶ ጸንሶ አሳድጎ ቀርጾ ሰው ከማድረግ ጀምሮ እስከ ትልልቅ ኃላፊነት ትልልቅ የቢዝነስ ኃላፊነት የሀገር መሪነት በርካታ የእምነት በሁሉም ዘርፍ ሴቶች ያላቸውን ትልቅ ጥበብና ሚና ያሳይልናል። ኢትዮጵያ በነኚ እጆች ጭምር ተሰርታ የቆመች ትልቅ ሚና ያላቸው አጽንተው ያቆሟት እንደሆኑ የሚያሳይልን ነው። ካዛንቺስ አዲስ አበባን እንደስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። እየሰራን ያለነው ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። ከሁሉ በላይ የካዛንቺስና አካባቢው ነዋሪዎች ከዚህ እስከ አዋሬ ድረስ እስከ ቀበና መጋጠሚያ ቤለር ሜዳ ድረስ፣ በዚህ በኩል እስከ አድዋ ድልድይ፣ በሌላ በኩል እስከ ዑራኤል ወደ ቤተ መንግስት እስከ አራት ኪሎ፣ በመገናኛ ወደ መስቀል አደባባይ እስከሚመጣው መንገድ፣ በዚህ አካባቢ ሁሉ በተለያየ መንገድ ቢዝነስ ይሰሩ ይኖሩ የነበሩ ምንም ጎስቋላ ጎጆ ብትሆን ይኖሩ የነበሩ ነዋሪዎቻችን አምነውን በስነ ስርዓት ካስተናገዳችሁን፣ አገራችን ትልማ፣ ከተማችን ትልማ የሚለው ይሁንታቸውን ሰጥተው ስለደገፉን ነው ይህንን መስራት የቻልነውም። ታላቅ ክብርና ምስጋና ይገባቸዋል። ሁሌ እናመሰግናቸዋለን። ካዛንቺስን ያየ፣ በካዛንቺስ ደስ የተሰኘው ሁሉ ለእነሱ ቅድሚያ ምስጋና ማግባት ማድረስም አለበት ብዬ አምናለሁኝ። እኔም እጅግ አድርጌ እናመሰግናቸዋለን ማለት እወዳለሁ። በሌላ በኩል ይሄ ሁሉ ሀብት ከመንግስት ብቻ አልመጣም። በርካቶችን አስተባብረናል። በገንዘባቸው፣ በጉልበታቸው፣ በተለያየ መንገድ ማሽነሪያቸውን ጭምር እያዋሱን አብረውን እዚህ ሰርተዋል። በጣም ሰፊ ትርፍ አልፈለጉም። አገር ማነጽ በጋራ እንደሆነ አምነው አብረውን ሰርተናል። ለጋራ ጥቅም መሆን ገብቷቸዋል። ንጽሕና ስታንዳርድ የቆሸሸ ቦታ አለመኖር እንደ መንግስት ብቻ የምናወራው ብቻ ሳይሆን ማህበረሰባችንም ይኸው በተግባር ደግፎን አብሮን ሰርቷል። ሰፊ የስራ እድል ተፈጥሯል። ስራ በሚሰራበት ሰዓት በመቶ ሺዎች የሚቆጠሩ ሰዎች እንጀራ በልተዋል። በኮሪደር ልማት ስራ ሰፊ ገበያ ነው፣ የገበያ ትስስር ነው የተፈጠረው። እዚህ ከአረንጓዴ ልማት ጀምሮ የሚሰሩ መሰረተ ልማቶች አቅርቦት አላቸው። ከኋላ የሚሸጡ አሉ፣ እኛ ምንገዛ፣ እነሱ የሚሸጡ እዚህ ደግሞ የሚሰሩ ሰዎች የስራ እድል ተፈጥሮላቸዋል። ትልቅ ገቢ ተገኝተዋል። አሁን ደግሞ ወደ ስራ ሲገባ ሰፊ የስራ እድልን የሚፈጥር ሆኖ አግኝተነዋል። ኢኮኖሚያችንን ይጠግናል። ስብራቱን የማህበራዊ ስብራት ትላንትና መጸዳጃ ቤት በሌለበት ንጥቂያ፣ ዝርፊያ የተለያየ አስገድዶ መድፈር እማይመጥነን ወደ ኋላ መለስ ብለስና ኋላ ቀርነት የሆነ በተለይ ሴትዮቻችን ላይ ይደርስ የነበረው እንደዚህ አይነት ሰፈር ብዙ ማሳያ ምክንያቶች አሉንና ያንን የለወጠ ነው። ክብራችንን ይመጥናል። በዓለም ደረጃ ተወዳዳሪ መሆን አለብን። ዓለም ደረጃ ለመወዳደር ደግሞ አዲስ አበባ ናት መግቢያ በር ለሁሉም ሀገራችን ክፍል። ስለዚህ አዲስ አበባ የስታንዳርድን ማሳያ እንድትሆን ከዚህ የጀመረው ኮሪደር ልማት በሁሉም የከተማችን አካባቢ እንደተስፋፋ ሁሉ ስንሰራ በጣም ጥራት ያለው ፍጥነት፣ ጊዜን በገንዘብነት አይተን በሀብትነት አይተን መጠቀም እንደሚገባን፣ ሌሊትና ቀን መስራት ፋሽን አንድ ሰሞን የምንጀምረው ሳይሆን ሁሌ ልንሰራው የሚገባ እውቀታችንን ገንዘባችንን ጉልበታችንን ሳንቆጥብ ሀገርን ለመገንባት እልህ ገብተን እየሰራንበት ያለ ነው። ብዙዎች ሀገራቸውን የቀየሩት እንደዚህ ነው። ይኸው እኛም እየተቀየር ነው። እግዚአብሔር ይመስገን ጥሩ ጅማሮ ነው። አንረካም፣ እንቀጥላለን። ያስተባበሩትን በዚህ ውስጥ የተሳተፉትን ሁሉ እጅግ አድርጌ ማመስገን እወዳለሁ። ከሁሉ በላይ ክቡር ጠቅላይ ሚኒስትራችንንም ደግሞ በጣም አመሰግናለሁ። ምክንያቱም እንደዚህ አይነት ሀሳብ ስናመጣ እሳቸውም ደግሞ ሀሳብ አፍልቀው ሲሰጡን በሚገርም ሁኔታ ያ ሀሳብ በተሟላ ሁኔታ ስለመተግበሩ ይከታተላሉ። ሀሳብ ይሰጡናል ይደግፉናል፣ ያበረታቱናል። ይሄ ለኛ ትልቅ አቅም ነው። ስለዚህ በአጠቃላይ በብዙ መንገድ ስኬታማ የሆነ ስራ ሰርቷል። ሌሎች ኮሪደሮችም እየደረሱ ነው። ለህዝባችን ቃላችንን በተግባር እንሆያል። እንቀጥላለን፣ እንሰራለን፣ አንደክምም፣ አንድረካም። በዚህ ገና ነው። እንቀጥላለን፣ እንተባበር። ይኸው ጅማሯችን መልካም ተስፋ መልካም ውጤት አስገኝቶልናል። ውጤቱ ደግሞ የጋራ ነው። ለህዝብ ነው የተሰራው። ህዝብ ነው የሚጠቀምበት። ህዝባችንን እግረ መንገዴን የእናንተ ነው፣ ጠብቁት፣ ተጠቀሙበት፣ ተንከባከቡት ማለት እወዳለሁ።